እሺ ተመልካቾች እንዴት ናችሁ? ለተለያየ ዓላማ ቢዝነስ ፕላን ድርጅቶችም ግለሰቦችም ሊሰሩ ይችላሉ። ከዚህ ቀደም ቢዝነስ ፕላን እንዴት እንደሚሰራ አቅርቤላችሁ አውቃለሁ። ነገር ግን ዛሬ በሶስት መንገድ ቢዝነስ ፕላን እንዴት ልትሰሩ እንደምትችሉ እና እንዴት ጥሩ ቢዝነስ ፕላን ዲዛይን እንደምታደርጉ ሀሳብ ልሰጣችሁ እፈልጋለሁ። እሱ ምንድን ነው? በተለይ ከቅርብ ጊዜ ወዲህ ብዙ የሚመጡ ክሊያንቶች አሉ። ምን የሚለው ቢዝነስ ፕላን የሚሰራላቸው ነገር ግን የፋይናንስ ምንጩ ከወለድ ነጻ ከሆኑ አገልግሎቶች የሚነሳ የሙራባህ የሚባለው በሸሪያ ሕግ ያለው አገልግሎትና ትርፍና ኪሳራ የሚጋሩበት ሙዳራባህ የሚባለው አገልግሎትን መሰረት በማድረግ ፋይናንስ የሚያገኙ እና ቢዝነስ ፕላን የሚፈልጉ ድርጅቶች፣ ግለሰቦች ይኖራሉ። ስለዚህ ዛሬ ልዩነቱን ልነግራችሁ እፈልጋለሁ። ምንድን ነው መደበኛ ከባንክ ተበድረው ኮንቬንሽናል የሚባለው ብድር ተበድረው ቢዝነስ ፕላናቸውን ዲዛይን የሚያደርጉት ወይም ደግሞ ከሱ ተበድሮ ለመስራት የሚሆን ቢዝነስ ፕላን የሚሰሩ በሙራባህ ደግሞ በሸሪያ ህግ ቀጥታ ኢንተረስት የሌለው ብድር በመውሰድ ደግሞ ሙዳረባ ደግሞ ትርፍና ኪሳራን ከባንኩ ጋር በመጋራት የሚሰራ ቢዝነስ ሲሆን ቢዝነስ ፕላኑ ምን አይነት ዲቴሎችን ሊይዝ ይችላል የሚለውን በተወሰነ መልኩ ልነገራችሁ ፈልጌ ያለሁ ከብዙ ጥያቄዎች አንጻር ብዙዎቻችሁ ትጠቀሙበታላችሁ ብዬ ስላሰብኩ ነው። የመጀመሪያው ነጥብ እስቲ ልዩነቱን እንመልከት። ከቢዝነስ ፕላኑ አሰራር በፊት ልዩነቱን እንመልከት። ለምሳሌ አንድ ቢዝነስ የሚሰራ ግለሰብ ወይም ድርጅት የፋይናንስ ምንጩ በራሱ ሊሰራ ይችላል። በራሱ ካለው ካፒታል ተነስቶ ሊሰራ ይችላል። ደግሞ ከሌሎች ጋር አጋይቶ በጋራም ደግሞ ገንዘብ አግኝቶ ፋይናንስ አግኝቶ ሊሰሩ ይችላሉ። በኢኩቲ ሊሰሩት ይችላሉ በራሳቸው ገንዘብ። ነገር ግን ብድር የሚወስዱ እናድርጋቸው። እነዚህ ሰዎች የተወሰነውን ካፒታል ከራሳቸው የተወሰነውን ካፒታል ደግሞ ከባንክ ተበድረው የሚሰሩት እናርገው፣ ለሞዴሉ እንዲመቻችው። ስለዚህ ቢዝነስ ፕላን ማዘጋጀት አለባቸው የባንክ ብድር ለማግኘት ወይም ደግሞ ማሳዣ ማቅረብ አለባቸው፣ ቢዝነስ ፕላን ማዘጋጀት አለባቸው። ስለዚህ ወለድ ይሰላና እንደ ብድሩ አይነት ብድር ይሰጣቸዋል። ስለዚህ ለባንኩ ምን እየከፍሉታል ማለት ነው? ወለድ ሲደመር ዋናውን ብድር ፕሪንሲፓል የሚባለውን እየከፈሉ በተዋዋሉበት ዘመን ላይ ይጨርሳሉ። አሰራሩ እሱ ነው። የብድሩ መጠን አለ፣ የወለድ መጠን አለ፣ ያከፋፈሉ ሁኔታ አለ። እሱ በሰነድ ይዘጋጅና ቢዝነስ ፕላን ሊዘጋጅለት ይችላል። በኮንቬንሽናል እና በመደበኛ ብድር ያለው ስርዓቱ ነው። ደግሞ በሸሪያ ሕግ ደግሞ የሚመራው አለ። የኢስላሚክ ባንኮች ላይ ያለው አገልግሎት ሙራባህ የሚባለው አገልግሎት ማለት ነው። እሱ ምንድን ነው? ባንኩ ለደንበኛው የጠየቀውን ግብአት ሊሆን ይችላል፣ ደግሞ ማሽነሪም ሊሆን ይችላል ሲያቀርብለት ማለት ነው። ወይም ደግሞ ደንበኛው የምፈልገው ማሽን አለ ብሎ ነው ባንኩ ጋር የሚቀርበው። በቃ ማሽን ፈልጋል። ለምሳሌ መኪና ከሆነ የፈልገው መኪና ፈልጋሉ ብሎ ባንኩ ጋር ይገኛል። ስለዚህ የብትር ጥያቄው መኪና ነው ለባንኩ። ባንኩ ምን ያደርጋል? ደንበኛው የጠየቀውን መኪና ወይም ደግሞ ማሽነሪ ወይም ደግሞ ጥሬ እቃ ሊሆን ይችላል ይገዛና ለደንበኛው የተወሰነ መጠን ደምሮ ያስረክበዋል ማለት ነው። የተወሰነች መጠን ብቻ ደምሮ ለምሳሌ በመቶ ሺህ የተገዛ እቃ ከሆነ 10 ፐርሰንት ከሆነ እነሱ መያዝ የሚፈልጉት መቶ በመቶ ሺህ ብር ከሆነ መቶ አስር ሺህ ብር ብለው ለደንበኛው ይሰጡታል። ስለዚህ ደንበኛው ያንን መቶ አስር ሺህ ብር ይከፍላል ማለት ነው። በዚህ ጊዜ እቃው እንደ ዋስትና ሆኖ ያገለግላል። ለምሳሌ መኪና ከሆነ የተገዛው የመኪናው ሊብሬ እንደ ዋስትና ሆኖ በባንኩ ይቀመጣል። ስለዚህ የተፈለገው ማሽነሪ ተበዳሪ ወይ ደግሞ የብድር ግንኙነት ከባንኩ ጋር ያለው ግለሰብ ወይ ደግሞ ድርጅት ይወስዳል ማለት ነው። ስለዚህ ወለድ ሳይሆን እዚህ ውስጥ ያለው ግልጽ የአገልግሎት ክፍያ ነው። የተገዛበት ላይ ባንኩ ደምሮ ይሰጣል ማለት ነው። ለምሳሌ አንድ ሚሊዮን ብር እቃ ከገዛ አስር ፐርሰንት ከሆነ ባንኩ እዛ ላይ የሚያሰላው ስለዚህ አንድ ነጥብ አንድ ሚሊዮን ብር አድርጎ ነው ከደንበኛው ጋር ግንኙነት የሚፈጽመው ስለዚህ ምናልባት ይሄ የተገዛው እቃ እንደ ዋስትና ሆኖ ባንኩ ጋር ሊቀመጥ ይችላል። እንደዚያ ግንኙነቶች ሲኖሩት አሁን ኢንተረስት ሬት የሚባል አይደለም። ቢዝነስ ፕላን ውስጥ አሁን እየደመረ የምንመጣው ነገር ግን ክፍያ አለ፣ ይሄ ፊክስ የሆነ ክፍያ አለ። በኋላ እንዴት እንደሚከፈል አቅርብላቸዋለሁ። ይሄ ደግሞ የትርፍና ኪሳራ መጋራት የሚባለው ደግሞ ሙዳረባ የሚባለው ደግሞ አገልግሎት አለ። አሁን ይሄ የብድር ግንኙነት አይደለም። እዚህ ደግሞ መሀል ላይ ያለው ምንድነው? ባንኩ ቢዝነስ እሰራለሁ ብሎ ከቀረበው ግለሰብና ድርጅት ጋር አብሮ ኢንቨስት ማድረግ ማለት ነው። በስምምነታቸው ምስል ለምሳሌ ኢንተርፕሪነሩ ሀሳብ ይዞ ሊመጣ ይችላል። ደግሞ ሶሻል ካፒታል ይዞ ሊመጣ ይችላል። አይዲያ ይዞ ሊመጣ ይችላል። ኢነርጂ ይዞ ሊመጣ ይችላል። የስራ ባህል ይዞ ሊመጣ ይችላል። ባንኩ ይዞ የመጣው ፕሮፖዛል አዋጭ ነው ብሎ ካመነ እሱ ቢዝነስ ላይ ኢንቨስት ያደርጋል፣ ባንኩ ማለት ነው። ከዛ በስምምነታቸው የሚሰሩት ቢዝነስ የሚያተርፍ ከሆነ ትርፍ ለመካፈል ይስማማሉ። ኪሳራ ካለው ግን የኪሳራው በጠቅላላ ኢኮኖሚ ከሆነ የመጋራት ነገር ግን ኪሳራው የመጣው ቢዝነሱን ከሚመራው ኢንተርፕረር ከሆነ የኢንተርፕረሩ ችግር አድርገው ይቀጥላሉ። ማለት ለምሳሌ አርባ ስልሳ ሊባባሉ ይችላሉ። በዛ ቢዝነስ ባንኩና ግለሰቡ ተስማሙ፣ ባንኩና ድርጅቱ ተስማምቶ ባንኩ እንደ ኢንቨስተር ነው ኢንጌጅ የሚያደርገው። ያተረፉት ትርፍ 40 ፐርሰንት ባንኩ፣ 60 ፐርሰንት ድርጅቱ ሊባባሉ ይችላሉ። ስልሳ ፐርሰንት ድርጅቱ አርባ ፐርሰንት ባንኩም ሊባባሉ ይችላሉ። ሰባ ሰላሳ ሊባባሉ ይችላሉ። ሀምሳ ሀምሳ ሊባባሉ ይችላሉ። እንደየ ስምምነታቸው። ስለዚህ ትርፍ ካለ ትርፍን እየተጋሩ መቀጠል ማለት ነው። ይሄ በጋራ ቢዝነስ መስራት ነው። ስለዚህ እዚህ ውስጥ ማሳዣ ሳይሆን ባንኩ ካፒታል አድርጎ የሚጠቀመው ምንድን ነው? ባለሀብቱ ይዞ የሚመጣውን ሀሳብ፣ ጥረት፣ አማኝነት እሱን በጋራ አድርጎ መስራት ይሄ ነው ጉዳረባ፣ ትርፍና ኪሳራን መጋራት የሚባሉ አሁን ለሶስቱም ቢዝነስ ፕላን ሲዘጋጅ ምን ምን አይነት ኮምፖነንቶችን ይዛል፣ የቱ ጋ ነው ልዩነቱ ታዲያ የሚፈጠረው የሚለውን በአጭሩ ላቅርብላችሁ። መርሳት የሌለባችሁ የተወሰነ ክፍል ላይ እንጂ በመሰረታዊ ነጥቦች ላይ በሶስቱም ብትሰሩ በራሳችሁም ካፒታል ከባንክ ተበድራችሁም በሸሪዓ ሕግ ባለውም ደግሞ ትርፍና ኪሳራን በምትጋሩበት ስልትም ቢዝነሳችሁ ቢዝነስ ፕላኑን ክሬት የምታደረግ ከሆነ በመሰረታዊ ነጥቦቹ አይለያዩም። ለምሳሌ ዋና ዋና የሚባሉ የቢዝነስ ፕላን ክፍሎች አሉ ለምሳሌ የምትሰሩት ቢዝነስ ይህ ካምፓኒ ዲስክሪፕሽን ሊኖር ይገባል ስለምታቋቁሙት ቢዝነስ ታሪክ መጻፍ አለባችሁ መቼ ነው የተቋቋመው የድርጅታችሁ ስም ምንድን ነው አደረጃጀቱ ምንድን ነው በግል ነው ወይ በሽርክና ነው ወይ በአክሲዮን ነው ወይ በፒ ኤል ሲ ነው ወይ አድራሻዊት አካባቢ ነው ቢዝነሳችሁ ምን አይነት ዓላማ አለው ደሞ ስዋት የሚባለው ልትሰሩ ትችላላችሁ ቢዝነሳችሁ ጥንካሬ የጠቅላላ ኢኮኖሚ ለእናንተ የሚያመጣው እድል ሊሆን ይችላል። ስጋቶች ወደፊት ደግሞ ይኖራሉ ብላችሁ የምታስቧቸው ኦፖርቹኒቲዎች ድክመት ሊሆን ይችላል። የእናንተ ቢዝነስ የሚኖርበት ድክመት፣ ጠቅላላ ኢኮኖሚ ያለው እድል፣ እነዚህም በሙሉ ትጽፋላችሁ። ካምፓኒ ዲስክሪፕሽን በየትኛውም ሞዳሊቲ ቢዝነሳችሁን የምትሰሩ ከሆነ የመጀመሪያው ነጥብ እሱ ነው። እዚህ ውስጥ ልዩነት የለም። ሁለተኛው ምርትና አገልግሎታችሁን ፕሮዳክትና ሰርቪስ የምትጽፉበት ፓርት ላይ ደግሞ ስትመጡ ምን አይነት ምርትና አገልግሎት ነው የምታቀርቡት? ይሄ መገለጽ አለ። ዳቦ ቤት ከሆነ ዳቦ ማምረት ሊባል ይችላል። ፀጉር ቤት ከሆነ ፀጉር ተብሎ ቡና ኤክስፖርት ከሆነ ቡና ኤክስፖርት ብላችሁ ምርትና አገልግሎታችሁን በግልጽ ማስቀመጥ ያስፈልጋል። አሁን እዚህ ጋር ኤቲካል የሆኑ ቢዝነሶችን ደግሞ ሌሎቹ ሊመለከቱ ይችላሉ። ለምሳሌ በሙራባ ስርዓት ውስጥ የሚሄዱ ሰዎች ሙዳረባ ስርዓት ውስጥ የሚሄዱ ሰዎች ከእስልምና ሃይማኖት ከሆነ እየመጡ ያሉት እነሱ ከሃይማኖቶች ጋር የሚታረቁ ቢዝነሶችን እዚህ ሊያስቀምጡ ይችላሉ። የሚከለከሉ የማይከለከሉ ቢዝነሶችን ሊመርጡ ይችላሉ የእኔ ወይስ ግን የተመረጠው ቢዝነስ ምንድነው ምርቱ ምንድነው አገልግሎቱ የሚለው በግልጽ መጻፍ አለብን የእናንተ የምትሰሩት ምርት ወይም አገልግሎት ምን ልዩ ያደርገዋል ሸማቹ ለምን ይፈልገዋል እናንተ ዳቦ ከሆነ የእናንተ ዳቦ ለምን ተመራጭ ሆናል እሱ መገለጽ አለበት በምን ያህል መጠን ነው የምታመርቱት መቶ ግራም ዳቦ ሊሆን ይችላል ቡና ከሆነ ደግሞ በዚህን ያህል ኪሎ ግራም የሚታሸግ ቡና ሊሆን ይችላል ቀለም ከሆነ በዚህን ያህል ጸጉር ቤትም ከሆነ በምትሰሩበት መጠን ዋጋችሁ ምን አይነት ነው የሚመስለው? የእናንተ ቢዝነስ የእናንተ ምርት አገልግሎት ያለው ጥራት፣ ምናልባት አስተሳሰብ፣ ፓኬጂንግ ሊሆን ይችላል። ይህም በሙሉ ትጽፋላችሁ። ደግሞ የዋጋ አተማመን ስልታችሁንም እዚህ ውስጥ ጠቅሳችሁ ነው የምታልፉት። እንዴት ነው ዋጋ የምተምኑት? ዋጋ አጨማመራችሁ ምን ይመስለው? በየአመቱ አስር አስር ፐርሰንት ነው የምትሄዱት? አምስት አምስት ፐርሰንት ነው ወይስ? ዋጋ አጨምሩም በፊክስድ ነው። ደግሞ ዋጋችሁ መጠናችሁ ምን ያህል ነው? በስንት ነው? በምን ያህል ብር ነው አገልግሎት የምትሰጡት? ይሄ በሙሉ በምን ያህል ዋጋ ነው የምትሸጡት? ይሄ በሙሉ መጠቀስ አለበት። ደግሞ ከተፎካካሪዎቻችሁ ደግሞ ያላችሁ እድል ምን ይመስላል? እናንተ ያላችሁ እድል በራሴ ቦታ ነው ማመርተው ልትሉ ትችላላችሁ። በራሴ ማሽን ነው ማመርተው ልትሉ ትችላላችሁ። ይሄ እድል አለኝ ከዚህ ቀደም ቢዝነሱ መቆየት ልትሉ ትችላል። ይሄ በየትኛውም ሞዳሊቲ ከሆነ ቢዝነሳችሁ የምትሰሩት ምንም ልዩነት የለውም። ደግሞ እናንተ የምትሰሩት ቢዝነስ ያለው መሰረተ ልማት ሊሆን ይችላል፣ የእናንተ የምርት ጥራት ሊሆን ይችላል፣ በፍጥነት ማምረታችሁ ሊሆን ይችላል፣ ስርጭታችሁ ፈጣን መሆኑ ሊሆን ይችላል። የእናንተ ቢዝነስ ጥሩ ነው የሚባለው መጻፍ አለባችሁ። በተለይ ከባንክ ጋር የሚነካካ ሲሆን ባንኩን ኮንቪንስ ማድረግ ስላለበት ለእናንተም በተመሳሳይ። ስለዚህ ደግሞ ሙዳራባህና ደግሞ ሌሎች ደግሞ በሙሻረካ ላይ ደግሞ ያሉት ደግሞ የሃይማኖቱን ስርዓት ስለመከተሉ እዚህ ላይ ሊያስቀምጡ ይችላሉ። ሶስተኛው የገበያ ጥናትም ደግሞ ማስቀመጥ አለባችሁ። ማርኬት እንዴት ነው አናሊሲስ የምትሰሩት? የእናንተ ምርት በሀገሪቷ በከተማው ከሆነ ፍላጎት ሁኔታው ምን ሲሆን ነበር? አቅርቦት ምን ሲሆን ነበር? ሲመረት ነበር? ኢምፖርት ሲደረግ ነበር? ምን ያህል መጠን? እሱን ትሬንድ አናሊሲስ ይዛችሁ መምጣት አለባችሁ። አቅርቦት ምን ይመስል ነበር? ቡና ከሆነ ኤክስፖርት የምታደርጉት ምን ያህል ቡና ኤክስፖርተሮች አሉ? ምን ያህል መጠን ኤክስፖርት ሲደረግ ነበር? ምን ያህል መጠን ሲመረት ነበር? ፍላጎት ከሆነ በሀገር ውስጥ ምን ያህል ሸማች ነበረ? በውጭ ኢምፖርት ማድረግ የሚፈልጉ ሀገራቶች ምን ያህል መጠን ነበር፣ ይህንን በሙሉ በቴብል በዳታ ማምጣት አለባችሁ። ለሁሉም ሞዳሊቲ አቅርቦት መተንተን አለበት፣ ፍላጎት መተንተን አለበት። ደግሞ ትክክለኛ ገበያችሁ እናንተ የት ነው? የእናንተ ገበያ የት ነው? ለማን ነው የምትሸጡት? ይሄ መጠቀስ አለበት። ለግለሰቦች ነው? ለውጭ ድርጅቶች ነው? ለመንግስት ተቋማቶች ነው? ለሆቴሎች ነው የምታቀርቡት? የእናንተን አገልግሎት ምርትን ለኤክስፖርት ሴክተሩ ነው የምታቀርቡት ለመደበኛው ህዝብ ነው ለሀብታም ነው ለመካከለኛ ገቢ ላለው ነው ለማን ነው ይሄ በጣም ክሊርሊ መቀመጥ አለበት የእናንተ ገበያ ለማን ነው አድሬስ የሚደረገው ደግሞ ስለ ተፎካካሪዎቻችሁም ደግሞ መተንተን አለባችሁ ዳቦ ከሆነ የምታመርቱት ሌሎች ዳቦ ቤቶችን ሰርች አድርጋችሁ የዚህን ያህል ዳቦ ቤቶች አሉ የዚህን ያህል ምርት አላቸው የዚህን ያህል መጠን ያመርታሉ የዚህን ያህል ቅርንጫፍ አላቸው ዋጋቸው የዚህን ያህል ነው ብላችሁ ቡና ኤክስፖርትም ከሆነ የዚህን ያህል ኤክስፖርተሮች አሉ የዚህን ያህል መጠን ኤክስፖርት ያደርጋሉ የዚህን ያህል ሰራተኛ አላቸው የዚህን ያህል መጠን ብላችሁ ስለ ተፎካካሪዎቻችሁ በቂ ትንተና ማድረግ አለባቸው። የገበያ ጥናት ውስጥ ነው ይሄ። የደንበኞች ሁኔታ መተንተን አለብህ። ደንበኞቻችሁ ምን አይነቶች ናቸው? ባህሪያቸው ምን አይነት ነው? እነማን ነው የሚሸምቷችሁ? እነማን ነው የሚጠቀሙት? በየትኛው እድሜ ክልል ያሉ ሰዎች? ለምሳሌ የንጽህና መጠበቂያ ለሴቶች ከሆነ በቃ ሴቶች ናቸው ታርጌቶቻችሁ? ስለዚህ ደግሞ ህጻናቶች ሊጠቀሙላቸው አይችልም። የሆነ እድሜ እስኪደርሱ ድረስ ያሉ ሰዎች ናቸው የሚጠቀሙት። ለምሳሌ ዳይፐር ከሆነ የምታመርቱት በአብዛኛው ህጻናቶች ናቸው የሚጠቀሙት፣ አይደለም? በእድሜ የገፉ የታመሙ ሰዎች ካልሆኑ በስተቀር ህጻናቶች ናቸው። አሁን የትኛውን ቢዝነስ ከሆነ የትኛው እድሜ ላይ ያለው ነው የእናንተ ከስተመር፣ ይህንን ክሊርሊ መጻፍ አለባችሁ። ከተፎካካሪዎቻችሁ እናንተ ያላችሁ ልዩነትም እዚህ መጻፍ አለበት። በመጠን በዋጋ በአስተሻሸግ ሊሆን ይችላል፣ በአቅርቦት ሊሆን ይችላል። ስለዚህ የገበያ ጥናት ክሊልሊ መጻፍ አለ። በየትኛውም ሞዳሊቲ ነው ይሄ ቢዝነስ የሚያገለግሉ እስካሁን ከባንክ ተበድራችሁ በመስራት የሙራባ ደግሞ በሸሪያ ህግ መስራት ሙዳራባ ደግሞ ትርፍና ኪሳራ በመጋራቱ ስቲል ልዩነት አልተፈጠርም ስጽፉ። አራተኛው የገበያና የሽያጭ ስልት ያስፈልጋቸዋል። ይሄ ማርኬቲንግና ሴልስ ስትራቴጂ የሚባሉ እዚህ ውስጥ አንድ ሶስት ነጥቦችን ማየት አለባቸው። አንደኛው እንዴት ነው ምርታችሁን ልታስተዋውቁ የተነሳችሁት? በፖስተር ነው የምታስተዋውቁት፣ በበራሪ ነው በቲቪ ነው የምታስነግሩት፣ በሶሻል ሚዲያ ነው የምታስነግሩት፣ ባዛር ላይ ነው የምትሸጡት፣ በጎዳና ላይ ነው የምትሸጡት። እንዴት ነው ምርታችሁ ልታስተዋውቁ ያሰባችሁት? ይሄ መሰረታዊ ነው መጻፍ አለበት። የሽያጭ ስልታችሁስ በሱቅ ነው የምትሸጡት? በራሳችሁ ሱቅ ነው? ከፋብሪካ ነው የምታከፋፍሉት? በችርቻሮ ነው የምትሸጡት? በአከፋፋዮች በጅምላ ነው የምትሸጡት? ኦንላይን ነው ወይ የምትሸጡት? አገር ውስጥ ነው የምትሸጡት? ኤክስፖርት ነው የምታደርጉት? የትኞቹ ሀገራቶች ላይ? ይሄ በሙሉ የሽያጭ ስልታችሁ መጻፍ አለበት። ደንበኛ እንዴት ነው ከደንበኛ ጋር የሚኖራችሁ ግንኙነት ምር ይመስል፣ እዚሁ ስልቱ ላይ መጻፍ አለበት። ማርኬቲንግ ስልታችሁ ላይ ቀረባችሁ በማወያየት ነው? የጥሪ ማዕከል ኖሯችሁ አስተያየት በመቀበል ነው? ታማኝነትን መሰረት አድርጎ በመነገር ነው? ደንበኞቻችሁ መያዝ የምትፈልጉት በቃ፣ ሌሎች ደንበኛ ይይዛል ብላችሁ የምታስቡትን የደንበኛ አገልግሎት መጻፍ አለበት። የገበያና የሽያጭ ስልት ላይ። አምስተኛው ቢዝነሳችሁን የምትመሩበት መንገድ ምን ይመስላል? የአመራር ስልታችሁ ኦፕሬሽናል የሚባለው ኦፕሬሽናል ፕላን የሚባለው በጣም አስፈላጊ ነው። በየትኛው ሞዳሊቲ ለምሳሌ ቢዝነሳችሁ የትኞቹ ቦታ ላይ ነው የሚያርፉት? ለምሳሌ ሼድ ሰርታችሁ ከፋፍላችሁ ነው የምታመርቱት ወይስ ደግሞ ኢንቨስትመንት ቦታ ወስዳችሁ ነው? ምን ያህል መጠን? አምስት መቶ ካሬ ነው? አንድ ሄክታር ላይ ነው? አምስት መቶ ሄክታር ላይ ነው? ቢዝነሳችሁ የሚሰራው ቦታ የትኛው ቦታ ላይ ነው? ክሊርሊ መቀመጥ አለበት። የቤት ስፋት፣ የቦታ ስፋት፣ የቦታ አጠቃቀም ለምርታችሁ የሚያስፈልጋችሁ ግብአት ምንድን ነው? ማሽነሪዎች ሊሆን ይችላል፣ መኪና ሊሆን ይችላሉ፣ ወንበር ሊሆን ይችላል፣ ጠረጴዛ ሊሆን ይችላል። ያስፈልጋል ለምርት ስርዓቱ ያስፈልጋል የሚባሉትም በሙሉ መጻፍ አለባችሁ። ንብ ማር ከሆነ የምታምርቱት የንብ ቀፎ ሊሆን ይችላል ግብአታችሁ። ቡና ኤክስፖርተር ከሆናችሁ ለቡና ማስጫ የሚያገለግሉ ማሽኖች፣ መፈልፈያ ማሽኖች ሊሆኑ ይችላሉ። የሚያስፈልግ ግብአት በሙሉ መጻፍ አለብን። ደግሞ የአመራረ ስልታችሁ ምን ይመስላል? ሂደቱ ምን ይመስላል? ምን ከምን ፕሮሰስ በኋላ በቃ የምርት ፕሮሰሳችሁ መጻፍ አለበት። ዳቦ ከሆነ የምታምርቱት ዱቄቱ ይመጣል፣ ዱቄቱ እዚህ ውስጥ ይገባል፣ ይቦካል፣ እንደዚህ ይደረጋል፣ እንደዚህ ይደረጋል፣ ይጋገራል እያላችሁ ማለት ነው። ከምን ነው ደምን ነው የሚሄደው ምንድን ነው በግብአትነት የምትጠቀሙት። በአመራር ስልታችሁ ውስጥ ዳቦ ከሆነ ዱቄቱ፣ እርሾ ልትሉ ትችላላችሁ፣ ማጣፈጫ ልትሉ ትችላ፣ ስኳር ልትሉ ትችላላችሁ፣ ወተት ልትሉ ትችላል። እነዚህ ግብአቶች በመጨረሻ ላይ ዳቦ፣ ኬክ፣ ኩኪስ ያደርጓል ልትሉ ትችላላችሁ። ቡናም ከሆነ በተመሳሳይ ዋናው ግብአት ቡና ከሆነ ቡና ነው ልትሉ ትችላላችሁ። ብረት ከሆነ የምታመርቱት ደግሞ ለብረት የሚያስፈልገውን ግብአት። ይሄ የአመራር ስልት በጣም አስፈላጊ ነው። ይሄ መጻፍ አለበት። ደግሞ ግብአቱን የሚያቀርብላችሁ ማን ነው? ኢምፖርት ነው የምታደረጉት? የሀገር ውስጥ አቅራቢ ናቸው? እነማን ናቸው? ዋጋቸው ስንት ነው? የት ነው ያሉት? በአድራሻ መቀመጥ አለበት። ከመርካቶ ከሆነ መርካቶ፣ ኢምፖርት ከሆነ የምታደረጉት፣ ከቻይናም ከሆነ ከቻይና፣ ከቱርክም ከሆነ ከቱርክ። ምን አይነት ማሽን ነው የምታመጡት? ምን አይነት ግብአት ነው? ማሽን ከሆነ ከየት ነው የምታመጡት? አቅሙ ምን ያህል ነው? ቡና ከሆነ የመፈልፈል አቅሙ ሊሆን ይችላል። ዳቦ ከሆነ የመጋገር አቅሙ ሊሆን ይችላል። ሌሎችም ሆቴልም ከሆነ ለሆቴል የሚያስፈልጉት አቅሙ፣ የማሽን ካፓሲቲ ይሄ በሙሉ የአመራር ስልት ላይ መጻፍ አለበት። እስቲል በሶስቱ ሞዳሊቲ እዚህ ውስጥ ልዩነት የለም። ስድስተኛው የመዋቅራችሁ ምንድን ነው? ማኔጅመንትና ኦርጋናይዜሽናል ስትራክቸራችሁ የሚመስለው ምንድን ነው? እንዴት ነው ልታደራጁት ቢዝነሳችሁ? በባለቤት ከሆነ ባለቤት፣ በቦርድ ከሆነ በቦርድ ስራ አስኪያጅ ከሆነ ያለው ስራ አስኪያጅ፣ አማካሪ ከሆነ አማካሪ፣ ዳይሬክቶሬቶች ካሉት ቢዝነሳችሁ፣ ዲፓርትመንት ካለው፣ ለምሳሌ የምርት ዲፓርትመንት፣ የሽያጭ ዲፓርትመንት እንደሚባለው ማለት የአገልግሎት ዲፓርትመንት። ውሳኔ ማን ነው የሚሰጠው? ያላቸው ሀላፊነት ምንድን ነው? ለምሳሌ ስራ አስኪያጅ ያለበት ስራ ምንድን ነው? ቦርድ ያለበት ስራ ምንድን ነው? እያንዳንዱ ዲፓርትመንት ያለው ስራ ምንድን ነው? ሀላፊነታቸው ምንድን ነው? ይሄ በሙሉ ማርኬቲንግ ከሆነ መሸጥ፣ መግዛት እንደሚባለው ማለት ይሄ በሙሉ ተደርድሮ መጻፍ አለበት። ደግሞ ምን ያህል ሰራተኛ ነው የምትፈልጉት? ለቢዝነሳቸው ብዛታቸው፣ ምን የተማሩ መሆን አለባቸው? ስንት ዓመት የሰራ ልምድ ያላቸው? ደሞዛቸው ስንት ነው? አመታዊ ወጫቸው፣ አለዋንስ መሰጧቸው ከሆነ ምን ያህል? ስለዚህ በአመት ውስጥ ለሰራተኛ ምን ያህል ታውጣላችሁ፣ የትኞቹን ሰራተኞች ትቀጥራላችሁ የሚለው ያስፈልጋል። እዚህ ጋር እስቲል ልዩነት የለም። አሁን የፋይናንስ ሁኔታ ሰባተኛ ላይ ስደርሱ በተወሰነ መልኩ ልዩነት ይመጣል። ፋይናንሻል ፕላንና ፕሮጀክሽን ስትሰሩ ማለት ነው። አሁን እዚህ ጋር ነው ልዩነት የሚመጣው። በመደበኛ ባንክ ነው ወይስ ደግሞ በሙራባ ነው ወይስ ደግሞ ሙዳራባ ነው የሚባለው ልዩነት የሚመጣው እዚህ ጋር ነው። የካፒታል ምንጫችሁ ምንድን ነው? ብድር ከሆነ ብድር፣ በጋራ መስራት ከሆነ በጋራ መስራት፣ በሻሪያ ህግ ደግሞ ከምታገኙት ፋይናንስ ከሆነ እሱ፣ ከራሳችሁም አቅም ከሆነ ከመዋጭም፣ ከሆነ በወለድ ከሆነ ከወለድ ነፃ፣ ከሆነ በትርፍ ክፍልም ከሆነ በትርፍ ክፍል፣ በየትኛው ሞዳሊቲ ገንዘቡን እንደምታመጡት እዚህ መጥቀስ አለባችሁ። ደግሞ የገቢ መጠናችሁ የፋይናንሽል ሁኔታዎች ላይ መጠቀስ አለበት። ከምንድ ነው ገቢ የምታገኙት? ከሽያጭ ነው? ከአገልግሎት ነው? ይሄ በሙሉ መጠቀስ አለበት። ምን ያህል መጠን ነው ገቢ የምታገኙት? በየአመቱ ይህን ይህን እሸጣለሁ ይህን አገኛለሁ እያላችሁ እዚህ መደርደር አለበት። ደግሞ ለማምረቻ የሚያገለግለውን ወጪ ምን ያህል ነው ወጪ አለባችሁ? ቅድም ግብአ ስንል የነበረው ምገዙት ለምሳሌ ዳቦ ቤት ከሆነ ዱቄት ዜን ያልገዛለሁ፣ የውሃ ውጪ እንደዚህ አለብኝ፣ የመብራት ውጪ እንደዚህ አለብኝ፣ የእርሾ ውጪ እንደዚህ አለብኝ፣ የሰራተኛ ጉልበት ወጪ ያል ያላለብኝ ብላችሁ በአመት ውስጥ የምታወጡን ወጪ ታስቀምጣላችሁ። ከዛ በኋላ ትርፍ ትሰራላችሁ። ያለባችሁን ወጪ ሲቀነስ ያገኛችሁትን ገቢ ያገኛችሁት ገቢ ሲቀነስ ያገኛችሁት የመጣባችሁን ወጪ ቀንሳችሁ ትርፍ ትሰራላችሁ። የፋይናንሻል ሁኔታ ማለት እሱ ነው። የወጪ አይነቶችንም ትሰራላችሁ። አሁን የወጪ አይነቶቻችሁ ላይ ስትሰሩ በባንክ ብድር ከሆነ ምን አለባችሁ ማለት ነው? ኢንተረስት ሬት አለባችሁ። ስለዚህ ኢንተረስት ሬት ተቀናሽ ነው ከትርፋችሁ ውስጥ ወይ ደግሞ ጠቅላላ ወጪዎቻችሁ ላይ የሚደመር ነው ኢንተረስት ካለባችሁ ወለድ ካለባችሁ ፕሪንሲፓል ብድርም ካለባችሁ ዋናው ብድር ካለባችሁ የሚቀነሰው ይጻፋል ማለት ነው። በሸሪያ ሕግ ደግሞ ካፒታሉ ከሆነ የተገዛላችሁ ባንኩ ያለበትን ፐርሰንት ቡራባ በሚባለው ያለበትን ፐርሰንት ደምሮ ያለባችሁ እዳ አለ። ለምሳሌ መኪና የአንድ ሚሊዮን ብር ከሆነ የገዛላችሁ አንድ ነጥብ አንድ ሚሊዮን አድርጎ ነው የሰጣችሁ ስለዚህ አንድ ነጥብ አንድ ሚሊዮኑ በአመት ተከፋፍሉና መከፈል አለበት በተባለው ፐርሰንት እሱን ተደረድራላችሁ ማለት ነው። እዚህ ውስጥ ኢንተረስት የለም። ይህም በግልጹ ብቻ ማስቀመጥ። ትርፍና ኪሳራ ከሆነ ግን መጨረሻ ላይ ካለው ትርፋችሁ ነው የሚከፋፈለው። እዚህ ውስጥ አምታ ወጪ ውስጥ አታስቀምጡም ማለት ነው። ስለዚህ ስምንተኛ ላይ የወጪ አይነት በተለያየ መልኩ መጻፍ አለባቸው። በብድር ከሆነ ወለዱ ሲደመር ኢንተረስት ሬቱን ለብቻ ለብቻ ወለድ ዚን ያልከፍ ይከፈላል በየወሩ ከሆነ በየ ሩብ ዓመቱ ከሆነ በየዓመቱ፣ ዋናው ብድር ደግሞ እሱ የሚደረደርና ሁለቱ ተደምሮ ያለባችሁ ወጪ ሆኖ ይቀመጣል። ሙራባ ከሆነ ለባንኩ ማርካፕ የሚባለው ክፍያ ያቺ የጨመራት አስር ፐርሰንቷን ደምራችሁ በየጊዜው ምን ያህል እንደምትከፍሉ ታስቀምጣላችሁ። ሙዳራባ ደግሞ የሚባለው የትርፍ ክፍሉ በኋላ ላይ በተስማማችሁበት ልክ ተቀናሽ ይሆናል። 50 ፐርሰንት ከሆነ መጨረሻ ያተረፋችሁ ትርፍ 50 ፐርሰንት ለባንኩ ትሰጣላችሁ፣ 50 ፐርሰንት የእናንተ ይሆናል ማለት አርባ ስልሳ ከሆነ ደግሞ አርባ ፐርሰንቱን ለባንክ ትሰጣላችሁ ስልሳ ፐርሰንቱ የእናንተ ይሆናል ማለት ነው። ለምሳሌ ቢዝነሳችሁ ሰርቶ ሰርቶ በአመት ሁለት መቶ ሺህ ብር የተጣራ ትርፍ ቢኖራችሁ እና ባንኩ እናንተ ላይ ያለው ብድርና ወለዱና ዋናው ብድር ለምሳሌ መቶ ሺህ ብር ቢመጣ መቶ ሺህ ብር ከእዳ በኋላ ትርፋላችሁ እንደ እንደማለት ነው። በብድር ስትሄዱ በሙራባ ከሆነ ደግሞ ሁለት መቶ ሺህ ብር ብታተርፉ ባንኩ ለገዛላችሁ ካፒታል ማርካፕ የሚጠይቃችሁ ክፍያ በአመት መቶ ሺህ ከሆነ መቶ ሺሁን ለባንኩ ትሰጡና መቶ ሺህ እናንተ ከዳ በኋላ ትርፋላችሁ ማለት። ሙዳረባ በሚባለው ስልት ከሆነ ሁለት መቶ ሺህ ብር አትርፋችሁ መጨረሻ ትርፋችሁ ነው፣ ወጪዎቻችሁ በሙሉ ተቀንሶ ያለት ትርፍ ነው ብንል አርባ ስልሳ ከሆነ የተስማማችሁት አርባ በመቶ ለባንኩ ትሰጣላችሁ፣ ሰማንያ ሺህ ብር ለባንኩ ትሰጣላችሁ። መቶ ሃያ ሺህ ብር የእናንተ ትርፍ ይሆናል። ይህ ከታክሶች ከሙሉ ከሙሉ በሙሉ በኋላ ላይ ከሚገኘው ትርፍ እንደማለት ነው። ዘጠነኛ ላይ ለጠቅላላ ለቢዝነሱ ምን ያህል ያስፈልጋችኋል የሚለው ክሊርሊ ደግሞ መቀመጥ አለበት። ምን ያህል ነው መበደር የምትፈልጉት? ምን ያህል ነው በካፒታላችሁ መሙላት የፈለጋችሁት? ለቋሚ እቃ፣ ለስራ ማስኬጃ፣ ለጥሬ እቃ፣ ለማሽን፣ ለማስፋፋት፣ ለምን ነው የምትበደሩት? ምን ያህል መጠን እሱ መቀመጥ አለበት። የገንዘብ ምንጩም አብሮ በደንብ መጠቀስ ደግሞ አለበት። ብድር ከሆነ የወለድ መጠኑ፣ አከፋፈሉ፣ እፎታ ካለው እሱም በሙሉ ጠቅሳችሁ፣ ሙራባ ከሆነ ደግሞ ግብአት ገዝቶ መስጠት ስለሆነ እሱንም መጠን ታስቀምጣለች። በሙዳ አራባ ስልትም ከሆነ ደግሞ የትር ክፍሉ በምን ያህል መጠን እንደሚሆን በምን ያህል ጊዜ እንደምትሰሩ ኦብሊጌሽኑን በሙሉ ጠቅሳችሁ መቀመጥ አለባችሁ። የድሮ የአራዶቹ የአሁን የባለሀብቶቹ ሀብቶቹ መኖሪያ በሆነ አራት ኪሎ ላይ የፍሬንድሺፕ ፓርክ የቤተ መንግሥት እንዲሁም የሸራተን እይታ ያላቸው አፓርትመንት ቤቶችን በ15 ፐርሰንት ቅድመ ክፍያ ብቻ ሙሉ ክፍያው ባለ 3 ባለሶስት መኝታ በመቶ 30 ካሬ 12 ሚሊዮን 350 ሺ ብር ባለሁለት መኝታው 95 ካሬ 9 ሚሊዮን 25 ሺ ብር ባለአንድ መኝታው 49 ካሬ በ4 ሚሊዮን 655 ሺ ብር ብቻ ቤቱን የሚረከቡት በሶስት ዓመት ጊዜ ውስጥ ሲሆን መከፋፈሉም በግንባታ አይነት ይሆናል። አሁን ላይ ሙሉ ለሙሉ የቁፋራው ስራ የተጠናቀቀ ሲሆን እስከ መስከረም 21 ድረስ ብቻ የሚቆይ ታላቅነሽ ተጠቃሚ ሆኖ አስረኛው ላይ የትርፍ መለኪያዎቹ ደግሞ መቅረት የለባቸው። በሶስቱም ሞዳሊቲ የእናንተ ቢዝነስ ማህበር ያለው ጠቀሜታ፣ ኢኮኖሚ ያለው ጠቀሜታ፣ አካባቢን ተጽዕኖ እንደማይፈጥር የሚገልጽ ነገር መቀመጥ አለበት። የኢንተርናል ሬት ኦፍ ሪተርን የሚባለው በምን ያህል ፐርሰንት ነው? ዛሬ ላይ ቁጭ ብላችሁ የዛሬ አስር ዓመት ቢዝነሳችሁ ምን ይመስላል፣ ኔፕሬዘን ቫሉ የሚባለው መቀመጥ አለበት። ጠቅላላ ትርፋችሁ ከውጫችሁ አንጻር ምን ያህል እንደሚሆን ኮስት ቤኔፊት ሬሾ መሰራት አለበት። እያንዳንዱ አንድ ብር እያወጣችሁ ምን ያህል እንደምታገኙ መቀመጥ አለበት። ጠቅላላ ካፒታላችሁ በምን ያህል ጊዜ እንደሚከፈል ፔባክ ፔሬዱ በሙሉ መጠቀስ አለበት። ይሄ ለሶስቱም ቢዝነስ ልዩነት የለው። ስለዚህ ቢዝነሱን በብድርም ስትሰሩ? የባንኩ ወለድና ኢንተረስት ሬት መደመር ላይ እንደ ወጪ አድርጎ መቁጠር ላይ ነው ዋናው ቁም ነገር ያለው። ሙራባሃም ደግሞ ሲባል ባንኩ ማርካፕ ብሎ ያስቀመጣት እሷን ደምሮ ትከፍላላችሁ። ያላችሁ ኢንተረስት ሬት የላትም ለባንኩ ብቻ የምትከፈለው ቀጥ ብላ ትቀመጣለች እሷን ብቻ ማስቀመጥ ነው። ሙዳራባ ደግሞ ሲባል የሚቀናነስ ነገር የለም። ሌሎች ናቸው ይህ ግብር፣ ሌሎቹ ሌሎቹ ናቸው የሚቀናነሱት መጨረሻ ላይ ካተረፋችሁት ውስጥ በተስማማችሁበት ፐርሰንታይል ለባንኩ ትከፍላላችሁ። ስለዚህ በዚህ አግባብ ቢዝነስ ፕላናችሁን ማዘጋጀት ትችላላችሁ። ከብዙ ጥያቄዎች አንጻር ከሚመጡ ክላይንቶችም አንጻር ይጠቅማችኋል ብዬ ስላሰብኩን ያቀረብኩት ማንኛውም ሀሳብ፣ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከለብ ከለብ አመሰግናለሁ። መልካም ቀን።